አንተ አታፈ ዘርገፍ ብለ ስትቀመጥ፣ እስኪ ከያማል ተማር። ያማል በ17 አመቱ ሪከርዶችን ይሰራል። አንተ ግን ቁጭ ብለህ የምትቀመጥበት ወንበር ትሰብራለህ። ዝርግፍ፣ እስኪ ንገረኝ፣ ምን ሰበርክ? ምን ሰበርክ? አንተ ምን ሰበርክ? ከምትቀመጥበት ወንበር ሌላ ምን ሰበርክ? ምን እና ታዲያ ምን ይገርማል። አባይ ያማል በ17 አመቱ ነው መሰባበር የጀመረ እኔ ደግሞ ገና ባስሮቹ መጀመሪያ እድሜ ያለ ነገሮችን መሰባበር የጀመርኩት ልዩነቱ አባየ የሱ ሪከርድ ነው፣ የእኔ ደግሞ የቤት እቃዎችን። ተመልካቾቼ ከቦርጫሞች ስፖርት ቤት ተከስቻለሁ። ከዚህ በመቀጠል አንድ ስፖርተኛ ወደ እናንተ ማቅረብ ይሆናል። አብራችሁን ቆዩ። እስኪ ለተመልካቾች ራስን አስተዋውቅልኝ። ስሜ ማንችሎት ወንዱ ነው። ከቦር ጫሞች ስፖርት ቤት እንግዲህ፣ እንደምታየኝ አሁን እንዳለሁት እንዲሸንቀጥ ያለ አቋም አልነበረኝም። በብዙ ልፋትና ጥረት ነው አሁን ያለሁበት እዚህ ደረጃ ላይ የደረስኩት። በጣም ደስ ይላል። በመጨረሻም ስፖርትን በተመለከተ ለተመልካቾች ምን መልእክት ማስተላለፍ ትፈልጋለን? እንግዲህ፣ እኔ ለሌሎች ማስተላለፍ የምፈልገው መልእክት እንደኔ እንዲሸንቀጥ ያለ አቋም እንዲኖራቸው ከፈለጉ በትዕግስትና ባለ ተስፋ መቁረጥ መስራት አለባቸው ላሉ። በኢትዮጵያ አንዳንድ ከተሞች ሰማይ ላይ እንግዳ ነገር መታየቱን ተከትሎ የኢትዮጵያ ሳተላይት ቴክኖሎጂ ዋና ዳይሬክተር ጋር ቆይታ አደርጋሉ ማለት ነው። አብራችሁን ቆዩ። በቅድሚያ እርሱን በማግኘቴ ታላቅ ክብር ይሰማኛል። እስኪ የሰሞኑን እንግዳ ነገር በተመለከተ እኔን ጨምሮ በማህበረሰቡ ዘንድ ግርታ ስላለ ከእርሶ ሙያ አንጻር እንዴት ያዩታል? ይገርማል። ጀቴን አስነስቼ ከጠፈር ስከንፍ መረሴ ነው። ወደ ዋናው ጉዳይ ስመለስ፣ ለምሳሌ ምድር ላይ አንድ የጠጣ አሽከርካሪ በሚያሽከረክርበት ሰዓት ግጭት ይፈጠራል። ከሚያደርሰው ጉዳት በተጨማሪ ደግሞ ስብርባሪዎች ይፈጠራሉ ማለት ነው ፕላኔቶች ላይ የተከሰቱ ይሄ ነው እንዴት ተከሰተ የሚል ጥያቄ ቢያስነሳ ምንድን ነው እየጨመር ባለው ምድር ላይ እየተስፋፋ ባለው የሙቀት መጨመር ሳቢያ ፕላኔቶች መስመር ላይ እክል ያጋጥማል። ሰው ያክል ደግሞ እርስ በስ ላይ ግጭት ይፈጠራል ማለት ነው። ለዚህ ደግሞ ዋነኛውና ዋነኛው ተጠያቂ እኛ የሰው ልጆች ነን ማለት ነው። ተከበሩ ባይደን የምር ግን እንቅልፎትን ተኝቶ ነበር። እኔ እንጃ። ማስታውሰው ነገር ከሁም ጥቋቁ ሰዎች ጋር ይመስለኛል ለስብሰባ ተቀምጬ ነበር። መጨረሻ ላይ ትዝ የሚለኝ አዎ ጋርድ ይመስለኛል ባይደን ዌክ አፕ ዌክ አፕ ባይደን መትለውን ቃል ብቻ። የተከበሩ ባይደን ቀጣዩ የአሜሪካ ፕሬዚዳንት አሁን በእርሶ ቦታ ይኖሩ ይተዩ ነበር ብሎ ያስባሉ? አያይ ትራምፕ ጭንቀት አለባቸው አይደለም። ጥቁርን ሊያምኑ ቀርቶ እንዲሁም አሁንማ እሳቸው እራሳቸውን ይጠራጠር። ባጭሩ ፈሪ ብላቸው ይቀረኛል። ይገርመሃል አሁን ራሱ በእንቅልፍ ልቤ ነው የማዋራው። በቃ እንቅልፌን ካቋረጥኩባት ልጨርስና ኢንተርቪው በኋላ እንቀጥላለን። አይሻልም? ኧረ አባዬ ኧረ አባዬ፣ አዲስ መረጃ እቲ እቲ እቲ ማርክ የፌስቡክ መስራችን ታውቋለ? አባዬ አ ለምጽዓት ቀን የሚሆን ዋሻ እየሰራ ነው ተባለ። ኧረ ጉድ ኧረ ጉድ ታዋክ ለምጽአት ቀን የሚሆን ዋሻ እንዴት ሊያስበው ይችላል? ለካ ሳይንሱ ከመሬት ተነስቶ አይደለም የሰው ልጅ የመጣው ከዝንጀሮ ነው የሚለው። የማርክ ዋሻ ለዚህ ማሳያ ነው። በጣም የሚገርም ነው። ታቃለ ልጅ በእኛ ዘመን ገንዘብ ካለ በሰማይ መንገድ አለ ነው ነገር ግን ይሄ ለማርክ ያረጀ የፈጀ ሳይሆን አይቀርም። ወይ የእናንተ ጀነሬሽን ማያመጣው ጉድ የለም። ማያመጣው አጃኢብ ነው ብቻ አጃኢብ ነው ብቻ ለፈጣሪ ሁሉ ነገር ጉደኛ የሆነ ጀነሬሽን። አይ ነግሬ ነበር እኮ አባዬ፣ የእናንተ አባባል ያረጀ የፈጀ ነው ማርክ ይህንን አይቀበለውም ብያለሁ። ይኸውልህ በእናንተ ጊዜ ገንዘብ ካለ በሰማይ መንገድ አለ ነው ነገር ግን በእኛ ጊዜ ተቀይሯል ገንዘብ ካለ ከምድር በታችም መንገድ አለ የሚለውን ማርክ በዋሻው ሊያሳየን የፈለገ ይመስለኛል እንግዲህ እኛ ጄኔሬሽን አባዬ አክቲቭ ነው አክቲቭ ከዚህ በመቀጠል የዓመቱ ምርጥ ቲክቶከር አሸናፊ ወደ እናንተ ማቀርብላችሆናል አብራችሁ ቆዩ በቅድሚያ እንኳን ደስ አለ እስኪ የቲክቶክ ስምክንና ከዚህ ደረጃ ለመድረስ ያሳለፍካቸውን ውጣ ውረዶች ለተመልካቾች ግለጽ። ዋግዋን ዋግዋን፣ ማን እኔ? እንግዲህ ተመልካቾቼና አድናቂዎች የሚያቆኝ ሳክስማን በሚለው የቲክቶክ አካውንቴ ነው። ይገርማል። እዚህ ደረጃ ለመድረስ በጣም ብዙ ችግር አሳልፊያለሁ ራስን እስከ ማጥፋት ደረጃ ድረስ። የምርህን ነው? አዎ፣ የምሬን ነው። አንድ ቀን ራሴን ላጠፋ ገመድ ባዘጋጀውበት ሰዓት አምላክ ይመስለኛል፣ ልጄ ለአንተ ይህ አይገባም፣ የዚህና ዓመት የቲክቶክ አዋርድ ሰጥቻ አለሁ አለኝ። በጣም የሚገርም ነው። ራስን እስከ ማጥፋት ድረስ፣ በዛ ላይ የአምላክ ቸርነት። ምን አይነት አሽቃባጭ ነው! እኔ ራሱ ስበተረፌን ያል አልተገረምኩኝም። አሽቃባጭ ጋዜጠኛል ግን በምን ዘርፍ ነበር ያሸነፍ? ምንም ያልታየለት የአመቱ ምርጥ ቲክቶከር በሚል